አርሰናል በዚህኛው የተጫዋቾች የዝውውር ገበያ ምንም ተጫዋች አላስፈረመም የሚለው ጉዳይ መቼስ ተደጋግሞ ሲነገር አድመጣችሁ ይሆናል ወይ፣ በሶሻል ሚዲያ በሳይበር ስፔስ ላይ ሲጻፍ፣ በትዊተር ሲጻፍ አይታችሁ ሊሆን ይችላል። እና እኔ ይሄ በጠቅላላው የተጋነነ ይመስለኛል። ሌሎች ክለቦች ተጫዋቾች አምጥተዋል። ማንቸስተር ዩናይትድ ማቴዎስ ኩኛን አስፈርመዋል። የብሪያን ቤሞን ዝውውር ለመፈጸም ከብሬንፎርድ ጋር ድርድር እያደረገ ነበር። ቼልሲ እስከ 80 ሚሊዮን ፓውንድ ድረስ በሚደርስ ወጪ ያመጣቸው ተጫዋቾች አሉ። ምናልባት የዚህኛው ክረምት የቼልሲ ትልቁ ግዢ ሊያም ዴላፕ ሊሆን ይችላል። ግን ዳሪ ሱጎ አይነት ሌሎችም ተጫዋቾችን አስፈርሟል። ሲሂ ነው የበለጠ ቢዚ የነበረው። እንደምታውቁት ባለፈው ጥርም በዚህኛው የዝውውር ገበያም በአጠቃላይ ከ300 ሚሊዮን ፓውንድ በላይ በሆነ ድምር ወጪ ዘጠኝ ተጫዋቾችን አምጥቷል። ሊቨርፑል የየረሚ ፍሪምፖንግን ዝውውር አጠናቋል። የፍሎሪያን ቬትስን እና የሚሎስ ኬርኬዝን ዝውውር በዚህኛው ሳምንት ወይ በሚቀጥለው ሳምንት ሊያጠናቀቅ ይችላል። ቶተንሃም አዳዲስ ዝውውሮች ባያደርግም ግን አዲስ አሰልጣኝ ቀጥሯል፣ የማቲስ ቴልን ዝውውር ቋሚ አድርጓል። ስለዚህ በየክለቡ የዝውውር አክቲቪቲዎች አሉ እና ይህንን ያዩ የአርሰናል ደጋፊዎችም የሆኑ አጠቃላይ ፕሬሱ አርሰናል አንቀላፍቷል የሚል አስተያየት ሲሰጡ መስማት በጣም የተለመደ ነው ነገር ግን እኔ እንደሚገባኝ ቢያንስ የሁለት ተጫዋቾችን ዝውውር ለማጠናቀቅ ጫፍ ላይ ደርሷል። ያው ዝውውር መቼስ አንዱ ተጫዋች ፈረመ ተብሎ በክለቡ ይፋዊ ዌብሳይት ላይ ፎቶግራፉን ካላየንና የመጀመሪያ መግለጫውን ሲሰጥ ካልሰማን ተጫዋቹ ፈረመ ብሎ አፍን ሞልቶ መናገር ዋሾ ሊያደርግ ይችላል። ነገር ግን አሁን ባለው በጠቅላላው መንፈስ እንደምንረዳው የማርቲን ዙቢሜንዲ ዝውውር እንዳለቀ ሊቆጠር የሚችል አንዳንድ ፎርማሊቲዎች ይቀሩት ይሆናል፣ የሕክምና ምርመራ የመሳሰሉትን ነገሮች ካልሆነ በስተቀር ተጫዋቹ የአርሰናል ተጫዋች መሆኑ ካለፈው ጥር ጀምሮ የታወቀ የሚመስል ያው፣ በመጠኑ ሪያል ማድሪድ ሻቢ አሎንሶ ከዚህ በፊትም በሪያል ሶሴዳድ ወጣት ቡድን አሰልጥኖት ስለሚያውቅ ይህንን ተጫዋች እያነጋገረው ነው የሚል መረጃ በተለይ አስ የሚባለው ከማድሪድ ልሳናት መካከል እንደ አንዱ የሚቆጠረው ጋዜጣ ከዘገበ በኋላ በመጠኑ ጥርጣሬ ነበር ግን ከዚያ በኋላ ሌሎች የበለጠ ክሬዲብል በሆኑ ጋዜጠኞችም ሲነገር እንዳየ ነው። የዙቢሜንዲ ጉዳይ የፎርማሊቲ ጉዳይ እንጂ ልክ እንዳለቀ ዝውውር ተደርጎ ሊቆጠር የሚችል ነው። ምናልባት የዋናውን ቡድን ብዙ ላይ ያጠናክር ይችላል፣ ግን አስፈላጊ ነው። የኬፓ አሪዛባላጋ ዝውውርም እንደዚሁ። ይሄኛው ደግሞ በከት ፕራይስ በ5 ሚሊዮን ፓውንድ ብቻ ከቼልሲ የሚመጣ እና የዳቪድ ራያ ቁጥር ሁለት የሚሆን ወይም ለቁጥር አንድነት ቦታ የሚፎካከር ግብ ጠባቂ ልበለው ከዚህ በፊት ባለፈው አንድ መጠነኛ ፕሮግራም ሰርተን ነበር። ስለዚህ እነዚህ ሁለት ፈራሚዎች እንደ ፈረሙ ሊቆጠር ይገባል ብዬ አስባለሁ። ያው በሴት ዝውውሮች የማይተነበይ ነገር አላቸው። አሁን ሊሆን ነው፣ አልቋል፣ ጫፍ ደርሷል፣ የጊዜ ጉዳይ ብቻ ነው ያልናቸው ዝውውሮችም ሳይሳኩ ሲቀሩ አይተን ስለምናውቅ፣ ለምሳሌ ራሱ ማርቲን ዙቢሜንዲ ባለፈው ክረምት ለሊቨርፑል ቃሉን ሰጥቶ ነበር። ልክ እንደ አሁን አርሰናል እንደሚያደርገው ሊቨርፑልም የተጫዋቹን የውል ማፍረሻ ለመክፈል ተስማምቶ ነበር። ከዚያ በኋላ ግን የአቋም ለውጥ አደረገና ዝውውሩ ሳይሳካ ቀረ። እንዲህ የሚሆንበት እድል አለ። ግን እንደ አሁን ያለውን ጠቅላላ ስሜት ካየን የነዚህ ሁለት ተጫዋቾች ዝውውር እንደተጠናቀቀ ሊቆጠር የሚችል ነው። አንደኛው ነጥብ አርሰናል ኢናክቲቭ አይደለም ማለት ነው። እነዚህን ተጫዋቾች ኦልሞስት አስፈርመዋል ወይም ለማስፈረም ጫፍ ላይ ነው ያለው። ሁለተኛው ነጥብ ግን ገና የዝውውር ገበያው ከትላንት በስቲያ ትላንትና የተከፈተው በይፋ የተከፈተው ጁን 16 ነው። ከጁን 16 አንዳንድ ጊዜ እስከ ኦገስት 31 አንዳንድ ጊዜ እስከ ሴፕቴምበር 1 ሌላ ጊዜ እስከ ሴፕቴምበር ሁለት የተጫዋቾች የዝውውር ገበያ ክፍት ሆኖ ይቆያል ስለዚህ ገና የዝውውር ገበያው መከፈቱ ነው ልክ ነው ሌሎች ክለቦች ተጫዋቾች ማስፈረማቸው የእኛ ቡድን ተጫዋች አላመጣም የሚል አይነት ስሜት ሊፈጥር እንደሚችል አውቃለሁ ግን አንድ የምናውቀው ነገር ያው የአርሰናል የዚህኛው ክረምት ፕራዮሪቲ ምን እንደሆነ በጣም የታወቀ አጥቂ ማምጣት አለበት ወይም የማጥቃት ተጫዋቾች መጨመር አለበት የአርሰናል ፋየር ፓወር ከፍ ማለት አለበት ይሄ ረጅም ጊዜ ሲባል የነበረ ነው። አሁን በተጠናቀቀው የውድድር ዘመን አርሰናል በማጥቃት ኃይሉ ላይ ከፍተኛ መለዘብ ስለገጠመው ብቻ ሳይሆን ባለፈው ክረምትም እንደው እንደ አመለጠ አጋጣሚ ተደርጎ ሊቆጠር ይገባዋል። ባለፈው ጥርም በጥር እንዲህ አይነት ትልልቅ ዝውውሮችን መፈጸም አስቸጋሪ ቢሆንም ለምሳሌ ዮኬሬሽን ማምጣት ወይም ሸሽኮን ማምጣት ወይም ኢሳቅን ማምጣት ወይም ኤኪቲኬን ማምጣት አስቸጋሪ ነው። አይሳካም ማለት አይደለም። ማርሙሽን ያስፈረመው ሲቲ በጥር ነው። ወይም ፔዤ ክቨራት ኬላን ያስፈረመው በጥር ነው። ግን ብዙ ጊዜ እንዲህ አይነት ትልልቅ ዝውውሮች በጥር ሻጮቹ ክለቦች እነዚህን ቁልፍ ተጫዋቾች ከለቀቁ በኋላ መተካት የሚችሉበት በቂ እድል ስለሌላቸው ሁል ጊዜም በጥር ተጫዋቾች መሸጥ አይፈልጉም። ነገር ግን ከዘገየም ቢሆን ለምሳሌ ኦሌ ዋትኪንስን የማምጣት ፍላጎት ነበሩ። አሁን እንደው ቢያንስ በብዙሀን መገናኛዎች ላይ በተደጋጋሚ ሲዘገብ እንደምንሰማው አርሰናል ጥረቶች እያደረገ ነው። ሁለት ግልጽ አማራጮች ያሉት ይመስላል። አንደኛው የቪክቶር ዮኬረሽ ጉዳይ ነው። ሁለተኛው የቤንያሚን ሸሽኮ ጉዳይ ነው። እንግዲህ ከነዚህ ሁለት ተጫዋቾች ውጭ ሌላ ተጫዋች ካመጣ ትልቅ ሰርፕራይዝ ነው የሚሆን። ምክንያቱም ዝም ብላችሁ የዘጠኝ ቁጥር ገበያውን ስታዩ ያንን ያህል ብዙ ሌሎች አማራጮች የሉም። አሁን ትንሽ ስሙ ሲጠቀስ ኮንቨርሴሽን ውስጥ ሲካተት የምሰማው የኡጎ ኤኪቲኬን ጉዳይ ነው። ግን አርሰናል በጥብቅ እየፈለገው ያለ ተጫዋች አይደለም። ብዙ አማራጮች አይደለም ያሉት። ከሁለቱ አማራጮች ውጪም ሌላ ማሰብ ያስቸግራል። ኦፍኮርስ ቢቻል አሌክሳንድር ይሳቅን ማምጣት ይመርጣል አርሰናል፣ ግን እሱ ኦልሞስት የማይሆን እንደሆነ እናውቃለን። አንደኛ ኒውካስል በሚጠብቅ በሚጠይቀው ከፍተኛ የዝውውር ሂሳብና ነገር ግን መሸጥም አይፈልጉም። የዝውውር ሂሳብ መጠየቅ ለመጀመሪያ ለመሸጥ ከመፍቀድ በኋላ የሚመጣ ነው። ስለዚህ ሚሆን አይደለም እሱ። ብዙ አማራጮች የሉም የዝውውር ገበያው ላይ ስለዚህ ከሁለት አንዱ ማስፈረሙ የሚቀር አይመስልም። ከነዚህ ሁለት ተጫዋቾች ውጭ ካመጣ ትልቅ ሰርፕራይዝ የሚሆን ይመስለኛል። መጀመሪያ አካባቢ ታስታውሱ እንደሆነ የአንድሪያ ቤርታ ሹመት ይፋ እንደሆነ አካባቢ የኢንተር ሚላኑ ላውታሮ ማርቲኔዝን በጣም ያደንቁታል ይባል ነበር። ይህም ከባድ ድቡር ይመስለኛል፣ በተለይ ተጫዋቹ ሊጠይቅ በሚችለው ትልቅ ደሞዝ ምክንያትና ያው በእድሜም ብዙ ወጣት አይደለም። እርግጥ ከዮኬሬስ ጋር እድሜ ልዩነታቸው የአንድ አመት መሰለኝ፣ ግን ብዙም የሚያስጌድ አይደለም። ኪያሪ ሆንሪ በቅርብ ጊዜ ኦቨርላፕ ላይ በነበረው አንድ ቃለ ምልልስ ላይ እንደ እኔ ምርጫ ቢሆን ሁሊያን አልቫሬዝን አመጣ ነበር ብሏል። ግን ሁሊያን አልቫሬዝን አትሌቲኮ ማድሪድ ለማስፈረም 95 ሚሊዮን ዩሮ ነበር የከፈለው። ወደ አትሌቲኮ ማድሪድ ከሄደ በኋላ በቡድን ዋንጫ ባያሸንፍም፣ ግን የተጫዋቹ ፕሮፋይል እንደውም ይልቅ ከፍ ብሏል። ስለዚህ ከ100 ሚሊዮን ዩሮ በላይ እንጂ ከዚያ በታች አይወጣበትም። በዛ ላይ አትሌቲኮ ማድሪድም የሚሸጠው አይመስልም። ስለዚህ ከሁለቱ አጥቂዎች አንዱን ለማስፈረም እየሰራ መሆኑ ግልጽ ነው። እና ብዙም ፉክክርም ያለበትም አይመስለኝም አንዳንዴ ስጋት የሚሆነው ለምሳሌ ዮኬሬሽን ወይም ሼሽኮን ሌሎች በርካታ ትልልቅ ክለቦች ለማስፈረም ፉክክር ውስጥ ቢሆኑ ያኔ ተጫዋቾቹን ለማግኘት አስቸጋሪ የሚሆን ይሆን ነበር አሁን ግን እንደዚህ አይነት ችግር ያለ አይመስለኝም ምክንያቱም ቼልሲ አጥቂ ገዝቷል ሊያም ዴላፕን ሁለተኛ ከእነዚህ ሁለቱም አጥቂዎች ጋር በብርቱ ከዝውውር ጋር ስሙ ሲነሳ የሰማን አይደለም እና ሶስተኛ፣ ዘጠኝ ቁጥር መጨመር ነው የሚሆነው። ግን ከሆነም የኡጎ ኤኪቲኬ ስም ነው አልፎ አልፎ ሲጠቀስ የምንሰማው። ማንቸስተር ሲቲ አጥቂ አያስፈርምም እናውቃለን እሱን፣ ምክንያቱም ኤርሊንግ ሃላንድ አላቸው፣ እዛው ቦታ ላይ መጫወት የሚችለው ኦማር ማርሙሽም አላቸው። ሲቲ ግልጽ ነው ለዘጠኝ ቁጥር ገበያ ውስጥ አይደለም፣ ያለ ኒውካስልም ለዘጠኝ ቁጥር ገበያ ውስጥ የለም። ኒውካስል ዩናይትድም አሌክሳንደር ኢሳቅ አለውና ምናልባት ካለም ዊልሰን ኮንትራቱን ስለጨረሰ ለኢሳቅ አጋዥ የሚሆን ሌላ የቤንች ኦፕሽን ያስፈርም ይሆናል እንጂ እንደ ዮኬረሽ ወይም ሼሽኮ አይነት ተጫዋቾች ለማስፈረም ገበያ ውስጥ አይደለም። አጥቂ ያመጣ ይሆናል ግን በዚህ አይነት መጠን ያሉ አጥቂዎች አያመጣም። የሚወጣባቸው ዋጋም ከፈረሙ በኋላ የመጀመሪያ አሰላለፉ ውስጥ መካተታቸው ግድ የሚሆንም ተጫዋቾች አያመጣም። ይህም የታወቀ ነው። ሊቨርፑል ዘጠኝ ቁጥር ይፈልጋል። እንደሚገባኝ የሊቨርፑል ደጋፊዎች ቢያንስ ከዲዮጎ ጆታና ከዳርዊን ኑኔዝ አፕግሬድ የሆነ ዘጠኝ ቁጥር ይፈልጋሉ። አይ ቲንክ ለሊቨርፑል አብዛኛው በጀታቸው አሁን በነዚህ በዚህ ክረምት በሚፈጽሟቸው ሶስት ዝውሮች ላይ የሚበላ ይሆናል። ፍሎሪያን ቬትስ 116 ሚሊዮን ፓውንድ የሚወጣበት አዲስ ፈራሚያቸው እንደሚሆን የተረጋገጠ ነው። ለየረሚ ፍሪምፖንግ ከ30 ሚሊዮን ፓውንድ በላይ ከፍለዋል። ከዚያ ባሻገር የሚሎስ ኬርኬዥን ዝውር ለማጠናቀቅ ከ40 እስከ ሚሊዮን ፓውንድ ማውጣት አለባቸው። አሁን እነዚህን የዝውውር ገንዘቦች ስንደምር በቀላሉ ከ200 ሚሊዮን ፓውንድ በላይ ይሆናል ማለት ነው። ከዚያ በኋላ ኤክቲኬን ይሁን ሌላ አጥቂ ለማምጣት ከተጫዋቾች ሽያጭ የበለጠ ገንዘብ ማግኘት አለበት። አሁን የኬለር ዝውውር ወደ ቦርድ መስ ተጠናቋል፣ ወደ 18 ሚሊዮን ፓውንድ ገደማ አግኝተዋል። ኑኜዝ ከለቀቀ ወይ ዲያስ ከለቀቀ የበለጠ የበጀት ኃይል ያገኙ ይሆናል። ለጊዜው ግን ሊቨርፑል አሁን አርሰናልን ለዘጠኝ ቁጥር ተጫዋችነት ወይም ፈራሚ የሚፎካከርበት ሁኔታ ላይ ያለ አይደለም። ስለዚህ ዩናይትድ ነው እዚህ ፍክክር ውስጥ ያለው። ግን ዩናይትድም ቢሆን ለማቴዎስ ኮኛ 62.5 ሚሊዮን ፓውንድ ከፍሏል። ይልቁን ደግሞ የብሪያን ቤሞን ዝውውር ለማጠናቀቅ ይህንን ያህል ተቀራራቢ ገንዘብ መክፈሉ አይቀርም። የዩናይትድ የዚህ ክረምት በጀት ለተጫዋቾች ዝውውር መቶ አካባቢ ሚሊዮን ፓውንድ ነው ይላሉ። ኢኒዮስ የመደበው ከዚያ በኋላ ያለው ከተጫዋቾች ሽያጭ በሚገኝ ገንዘብ ሊከወን የሚችል ነው። ለዩናይትድ ደግሞ ተጫዋቾች መሸጥ ቀላል አይደለም። አሁን እንደምታዩት ሊሸጣቸው የሚፈልጋቸው ተጫዋቾች ገበያው ላይ በደሞዛቸው ምክንያት ይሁን በምን በቀላሉ ለመሸጥ የሚያስችሉ አይደሉም። ሳንቾ ከቼልሲ ተመልሷል። የራሽፎርድ ዝውውር ስብስብ ነው ውስብስብ ነው። የጋርናቾም እንደዚሁ ቀላል አይደለም፣ ወይ አንቶኒም። ስለዚህ ምናልባት ለዘጠኝ ቁጥር አሁን ከፕሪሚየር ሊግ ክለቦች መካከል አርሰናል ሊፎካከር የሚችለው ማንቸስተር ዩናይትድ ነው። ግን ደግሞ ሰሞኑ እንደሰማ ነው ቪክቶሪዮ ኬሬሽ ለምሳሌ አርሰናልን ይመርጣል የሚል መረጃ ስንሰማ ነበር። ስለዚህ አጠቃላይ ሁኔታውን ካያችሁ ፓኒክ ውስጥ ለመግባት ተጫዋች እንዴት ነው ማናስፈርመው የሚል አጂቴሽን ውስጥ ምናምን ለመግባት በጣም ገና መሰለኝ። ምክንያቱም የዝውውር ገበያው ገና አሁን መከፈቱ ነው። ፕሪሲዝን አልተጀመረም። ፕሪሲዝን እንኳ እንዲጀመር ገና በትንሹ ሁለት ሳምንት ይቀራል። አርሰናል የቀድሞ ውድድር ዘመን ዝግጅት የመጀመሪያ ጨዋታውን የሚያደርገው ኦልሞስ ከወር በኋላ ነው። ስለዚህ አዳዲስ ተጫዋቾች አላመጣንም ለማለት አንደኛ፣ ሁለት ተጫዋቾች ቅድም መነሻ ይለ እንዳነሳሁት ለማስፈረም ኦልሞስት ጨርሷል። ሁለተኛ የዝውውር ገበያው ገና መከፈቱ ነው። ሶስተኛ የአጥቂ ገበያው ላይ ያን ያህል ትልቅ ፉክክር የለም። በእርግጥ የዲማንድ ኢን ሰፕላይ ጉዳይ የቤዚክ ኢኮኖሚክስ ዋን ዋን ጉዳይ አለ። ፈላጊዎች ብዙ ናቸው፣ ግን አማራጮቹ ወይም ገበያው ላይ ያሉት አማራጮች ትንሽ ናቸው። ስለዚህ የተጫዋቾችን ዋጋ ያንራል። ግን አርሰናል በተቻለ መጠን ከሁለቱም ጋር እየተደራደረ ነው። ያው የዮኬረሽ ጉዳይ የራሱ ውስብስብነቶች አሉት። ከስፖርቲንግ ሊዝበን ጋር በገባበት እሰጥ አገባ ቃላችሁን አጥፋቸዋል የሚል ቅሬታ ስላለው የሼሽኮም ጉዳይ ቢሆን የእሱንም ዋጋ በጣም በተጋነነ የዝውውር ገንዘብ ላለማምጣት የሚደረግ ድርድር ነው እና አንዳንዶቹ ድርድሮች ደግሞ ጊዜ ይወስዳሉ። ለምሳሌ የፍሎሪያን ቬት ድርድር አንድ ወር ወስዷል፣ በትንሹ ለመጀመሪያ ጊዜ ሊቨርፑልን ተጫዋች ይፈልገዋል ተብሎ የሰማነው በሜይ መጀመሪያ አካባቢ ነው። አሁን ጁን 17 ነው እና እንዲህ አይነት ብዙ ሚሊዮኖች ኢንቮልቭ የሚያደርጉባቸው ዝውውሮች ጊዜ ይወስዳሉ። አሁን በመጨረሻ በዚህ ሳምንት ይጠናቀቃል ግን ብዙ ዴሊበሬሽን ነበር፣ ብዙ ውጣ ውረድ ነበር። ተጫዋቹም ሊያሁን ብዙ ፉክክር አልነበረበትም። በጊዜ ነው ወደ ባየር ሚኒክ እንደማይሄድ ያሳወቀው። አንዳንድ ዘገባዎች እንደሚሉት ወደ ሲቲም ቢሆን ጓርዲዮላ የደብሮይነ ተተኪ ሊያደርገው ይፈልግ ነበር። ያው መጀመሪያ የሰማ ነው። የገንዘቡ መብዛት አጠቃላይ ሊወጣ የሚችልበት ከደሞዙ ጋር በአምስት ዓመት ወደ 300 ሚሊዮን ዩሮ አካባቢ ስለሆነ ሲቲ ደግሞ አዲስ ትልቅ መልሶ ግንባታ ሪቢልድ ስላለበት በጀቱን የበለጠ በአብዛኛው ባሉበት ቀዳዳዎች ላይ ማደላደል አለበት፣ ለአንድ ተጫዋች አብዛኛውን በጀት መዋል አይችልም የሚል ነገር ግን ሌሎች ብዙሃን መገናኛዎች ደግሞ ጓርዲዮላ ከሁለት ሲዝን በኋላ የመቀጠሉ ጉዳይ በጣም አጠራጣሪ ስለሆነ ይቀጥላልም የሚል ግምት ስለሌለ ያ አጠራጥሮት ነው የሲቲንም ጥያቄ መቀበል ያልፈለገው የሚሉ አሉ። ስለዚህ የተለያየ ዜና ስታነብ ወይም የተለያዩ መረጃዎች ስታዩ የተለያዩ የስቶሪ ቨርዥኖች ታገኛላችሁ ማለት ነው። ግን ደግሞ ሌሎች ክለቦች እ ያስፈረሙ ነው አርሰናል ያላስፈረመው የሚል ክርክር ቢቀርብ፣ አንደኛ አብዛኞቹ ዝውውሮች ካያቸዋቸው ድርድር ማይፈልጉ ዝውውሮች ናቸው የተጠናቀቁት። ልክ እንደ ዙቢሜንዲ በሉት ያው በይፋ አልፈርምም፣ ግን የዙቢሜንዲ ለምሳሌ ብዙ የድርድር መጓተት ማይጠይቅ አይነት ዝውውር ነው። ምክንያቱም አርሰናል ያንን የውል ማፍረሻውን ይከፍላል። ምናልባት ድርድርም ከተባለ ለሪያል ሶሴዳድ ለእናንተም ተጨማሪ ገንዘብ እንዲያስገኝ ለእኛም በተለያየ የክፍያ ፓኬጅ እንድንከፍል የሚል ድርድር ካልሆነ በስተቀር ተጫዋቹ መቶ ሚሊዮን ተጠይቆበት አርሰናል በስልሳ ሊገዛው እየሞከረ እንደሆነ አይነት አይደለም። ሪሊዝ ክሎዝ አለው እሱን የመክፈል ጉዳይ ነው። አሁን ሌሎቹ ዝውውሮች የተቀላጠፉበት ምክንያት ለምሳሌ ሊቨርፑል ፍሪምፖንግን ሲያስፈርም፣ ወይ ማንቸስተር ዩናይትድ ማቴዎስ ኩኛን ሲገዛ፣ ወይ ቼልሲ ሊያም ዴላፕን ሲያዘዋውር፣ እነዚህ ሁሉ ሪሊዝ ክሎዝ አላቸው ስለዚህ ብዙ የድርድር ጊዜ አይፈጁም። ምንም ኔጎሽት የምታደርጉት የተለየ ነገር የለም። ማንቸስተር ዩናይትድ ከወልቭስ ጋር የዋጋ ማስቀነስ ድርድር አላደረገም፣ ወልቭስም የዋጋ ማስጨመር ድርድር አላደረገም። ያደረጉት ድርድር ማንቸስተር ዩናይትድ በአምስት ዓመት መክፈል ፈልጎ ነበር ነገር ግን ወልቭሴን አልፈቀደም። ስለዚህ በሁለት ዓመት ውስጥ በሶስት ኢንስቶልመንት ገንዘቡ ይከፈላል። ስለዚህ ፌርሊ አጭር የድርድር ጊዜ ነው የሚፈጀው። ራያን ሼርኪም የወል ማፍረሻ አልነበረውም፣ ግን የፈረንሳይ የክለቦች የፋይናንስ አወጣት ቁጥጥር አካል የሆነው ዲ ጂ ኤን ሲ የሚባለው ሊዮን ከፍተኛ የፋይናንስ ችግር ውስጥ ስለሆነ ያለው በቶሎ በቶሎ የተጫዋቾች ሽያጭ መፈጸም አለበት እና እስከ 45 ሚሊዮን ይወጣበት ቀላል ነው። ዝውሩ የሚላንም የቲያኒሪንደርስም ቢሆን ብዙ ፉክክር ያልነበረበት ነው። ስለዚህ የሌሎቹን ዝውሮች ባህሪም መገንዘብ ያስፈልጋል። ሁለተኛ በጣም አክቲቭ የሆኑትን ቡድኖች ካያችኋቸው በእንግሊዝ ብቻ ሳይሆን በአውሮፓ ጭምር አክቲቭ የሆኑትን ቡድኖች ካያችኋቸው አሁን በዓለም የክለቦች ዋንጫ የተሳተፉ ያሉ ክለቦች ናቸው። ፊፋ ራሱ ስፔሻል የዝውውር ገበያ አለው አይደለም፣ ከጁን አንድ እስከ ጁን አስር ባለው ጊዜ። ስለዚህ ሲቲ ተጨማሪ ኢንሴንቲቭ ነበረው፣ ዝውሮቹ ለመፈጸም ጥሩ የፋይናንስ ሁኔታ ላይ ያለ በጣም ሀብታም፣ ባለፉት አመታትም ዝውሮች አልፎ አልፎ ብቻ ይፈጽም የነበረ ስለሆነ አሁን ልክ ዝውውሮች ለመፈጸም የሚያስችል መሰናዳት አለው። እና ደግሞ ትልቅ ሪቢልድ ይፈልጋል። አሁን ኬቨን ደብሮይነ ለቋል። ጃ ግሪሊሽ መልቀቁ አይቀርም። ካይል ወከር በቋሚነት መልቀቁ አይቀርም። የጉንዱዋንም ጉዳይ አልጠራም። ወደ ጋላታ ሳሪያ ሊሄድ ይችላል ይባላል። ስለዚህ ሲቲ ሪቢልድ አለበት። ከሌሎቹ ቡድኖች የበለጠ በደንብ አክቲቭ እንዲሆን የሚጠበቅበት የዝውውር ገበያ ስለነበር፣ ግን ሌላኛው ኢንሴንቲቭ እንዳልኩት ወይም ሲቲን ቶሎ ወደ ዝውውር እንዲገባ ያደረገው የአለም ክለቦች ዋንጫ መኖር ነው። ለቼልሲም ተመሳሳይ ነው። ቼልሲም የዓለም ክለቦች ዋንጫ ላይ ስላለ እንዲያው መጨረሻ ላይ አልተሳካም እንጂ ጄሚ ጊተንስን እና ማይክ ሜኞንም ጭምር የዓለም ክለቦች ዋንጫ ከመጀመሩ በፊት የመጠቀም ፍላጎት ነበር። እነዚህ ክለቦች ፈጠን ብለው ወደ ዝውውር ቢገቡ ይህንን ውድድር ታሳቢ ያደረገ ነው። ሪያል ማድሪድም ቢሆን ዲን ሀውሰንን ወይም ትሬንት አሌክዛንደር አርኖልድን ሲያመጣ ወይ ባየር ሚኒክ ለዮናታንታህ ሲከፍል እንግዲህ ውሉን የሚጨርስ ተጫዋች ነው ጁን ሰላሳ ትሬንት እንዳደረገ ሁሉ ነገር ግን ሁለቱ ክለቦች አራትና ስምንት ሚሊዮን ከፍለዋል፣ ምክንያቱም የዓለም ክለቦች ዋንጫ ስላለባቸው። አሁን ሌሎቹ ቡድኖች ወደ ዝውውር እንዲህ በችኮላ የሚገቡበት ዋናው ምክንያትም ይሄኛው ምክንያት መሆኑን መገንዘብ ያስፈልጋል። ግን የአርሰናል ደጋፊዎች ኮንሰርን ከምን እንደሚመጣ መረዳት ደግሞ ተገቢ ነገር ነው። ምክንያቱም ባለፈው ክረምትም አርሰናል በዝውውር ያን ያህል አክቲቭ አልነበር። ያኛው ክረምት ምናልባት በዚህ በፔሳር ምክንያት አርሰናል ከዛ በፊት በነበረው ክረምት ከ200 ሚሊዮን ፓውንድ በላይ አውጥቶ ስለነበር ለካይ ሀቨት ለዴክለን ራይስ፣ ለዩሬን ቲምበር አይነት ዝውሮች የግድ ያለፈው ክረምት ተጫዋች ከሸጠ በኋላ ተጫዋች የሚገዛበት ክረምት ነበር። ስለዚህ ያስተውላችሁ እንደሆነ የኤሚል ስሚዝሮ ዝውር ከተጠናቀቀ በኋላ ነው ሚካኤል ሜሪኖ የመጣው። ወይም የኤዲን ኬቲያ ዝውር ከተፈጸመ በኋላ ነው ሪካርዶ ካላፊዮሪ የፈረመው። ያኛው ክረምት የፔሳር ኮንሰርን የነበረበት ክረምት ነው። በእርግጥ ከዛ በኋላ ኤዱ ተጨማሪ የአታኪንግ አማካይ የአጥቂ አማካይ ማምጣት ነበረብን የሚል ሀሳብ ነበረው አርቴታ ሜሪኖን መረጠ። ስለዚህ በዛ መሀል በሁለቱ ዋና ዋና የአርሰናል የዝውውር ውሳኔ ሰጪዎች አሁን ዱ የለም ግን በወቅቱ እንዲህ አይነት ልዩነት ነበር። ምን ይሉዋል? አሁን አርሰናል ለሁለቱ ብቻ ወደ ሰባ ሚሊዮን ፓውንድ ከፍሏል። ስለዚህ የበለጠ ለአጥቂ ቢውል አይሻልም ነበር ወይ የሚል ክርክር ይቀርባል። ስለዚህ ያኛው ገንዘብ ገንዘቡ ሚስዩዝ ተደርጓለ ወይ ክርክር ሊቀርብበት ይችላል። ግን እንደምታውቁት ቤንያሚን ሼሽኮን ለማስፈረም ልክ የዛሬ ዓመት እንዲያውም ሜይ ላይ አርሰናል ጥያቄ አቅርቦ ተጫዋቹ ለእድገቱ በተጨማሪ በላይፕዚሽ አንድ ሲዝን ማሳለፍ ይጠቅመኛል ብሎ ስላሰበ አዲስ ኮንትራት ፈረም። ትልቁ ፕራዮሪቲያቸው እሱ ነበር። የኦኬሬሽን በተመለከተ ሁሌም ኮንሰርን ያለ ይመስለኛል። በአርሰናል በኩል መጨረሻ ላይ ሊያመጡት ይችላሉ። እንዲያውም ከአንድሪያ ቤርታ መምጣት በኋላ ነው አርሰናል ወደ ቴብሎ የተመለሰው ይባላል። ጂ አርቴታ የበለጠ ትኩረት ያደረገው በሼሽኮ ላይ ነው ይላሉ የእንግሊዝ ብዙን መገናኛዎች። እንግዲህ ጥርጣሪያቸው እድሜው ይሁን ወይም እነዚህን ጎሎች የሚያስቆጥረው በፖርቱጋል ሊግ ስለሆነ ይሁን በአንዳች ምክንያት የኦኬሬሽን በተመለከተ አርሰናል ብቻ ሳይሆን ሌሎችም ትልልቅ የአውሮፓ ክለቦች የሆነ ጥርጣሬ ያላቸው ይመስለኝ። አንዳንድ ተጫዋቾች አሉ እዛ በጣም ስኬታማ የሚሆኑ ሆኑ ከዚ ያንን ስኬታቸውን ወደ ሌሎች ሊጎች ትራንስፈር ማድረግ የሚቸግራቸው በቅርብ ጊዜ ምናልባት ጎንካሎ ራሞስ በፔጄ ቤንች ነው ወይም ዳርዊን ኑኔዝ ከዚያ በፊት እንደ ጂዮቫኒ ኤልበር ምናምን አይነት ኤልበር አልኩኝ፣ ማሪዮ ዣርዴል ድሮ ማለት ነው። እንዲህ አይነት በዛ ሊግ በጣም ብዙ ጎል የሚያስቆጥሩ ግን ወደ ሌሎች ከፍ ያለ ፍክክር ጥራት ወዳለባቸው ሊጎች ስለሄዱ ያንን ማሸጋገር የሚከብዳቸው ተጫዋቾች አሉ። ምናልባት እሱ እንደሆነ ኮንሰር ናቸው፣ እርግጠኛ አይደለሁም። ወይ ደግሞ እድሜው ሀያ ሰባት ሊሆን ስለሆነ አርሰናል ደግሞ በአብዛኛው ከተወሰኑ ዝውውሮች በስተቀር እንደ ፖሊሲ ከ25 ዓመት በታች የሆኑ ተጫዋቾች ነው በአብዛኛው የሚያመጣው። ግን ባለፈው ክረምት ለሸሽኮ ጥያቄ አቅርቦ ነበር። የመጀመሪያ ፕራዮሪቲያቸው የነበረው እሱ ነው። ግን የአጥቂ ገበያ ሁሌም አስቸጋሪ ስለሆነ፣ ለምሳሌ ማንቸስተር ዩናይትድ 80 ሚሊዮን የከፈለው በአንድ ሲዝን ዘጠኝ የሴሪያ ጎሎች ብቻ ላስቆጠረው ለራስሙስ ሆይሉንድ። ስለዚህ እንዳይነስተት ልትሰሩ ትችላላችሁ ማለቴ ነው እና ለማንኛውም አርሰናል የዝውውር ገበያው ላይ እስካሁን ድረስ አክቲቭ አለመሆኑ ያን ያህል የሚያስገርም አይመስለኝም። አንደኛ ሁለት ዝውውሮችን ሊያጠናቀቅ ነው፣ ሁለተኛ አጥቂዎች ላይ እየሰራ እንደሆነ ዜናው ላይ አለ። ጥረት እያደረገ አይደለም ወይ ምንም ይፈርት እያደረገ አይደለም የሚል ቢሆን ኖሮ ነገሩ የበለጠ ፍራስትሬት ሊያደርግ ይችላል። ግን እየሞከረ ነው፣ ከሁለቱም ተጫዋቾች ጋር እየተደራደረ ነው። የአንደኛው ተጫዋች ዝውውር ደግሞ ወሰብሰብ ያለ ነው እንዳልኩት የዩከሬስ በቀላሉ የሚፈታ አቋጠሮ አልመሰልም። ስለዚህ የአርሰናል ሁለቱን አማራጮቹን በደንብ እያየ ያለ ይመስላል። እና እንግዲህ እስከሚቀጥለው ወር ድረስ እስከ ሐምሌ አጋማሽ ድረስ ምንም ዝውውር ባይፈጽም ልክ ነው፣ ምን እየሆነ ነው የሚል ጥያቄ መጠየቅ ተገቢ ሊሆን ይችላል። ነገር ግን በኔ አስተያየት ሁለቱ ዝውውሮች ሊያልቁ የተቃረቡ ዝውውሮች ናቸው። የዙቢሜንዲ ዝውውር በጣም አስፈላጊ ዝውውር ነው ይታወቃል። አርሰናል በዚህኛው ገበያ አክቲቭ መሆን እንዳለበት የታወቀ ነው። ለእኔ ይሄኛውን የአርሰናልን ቡድን ሌጋሲ ዲፋይን የሚያደርግ ዝውውር ነው። ይሄ ቡድን ምርጥ ቡድን ተብሎ ምርጥ ተፎካካሪ ተብሎ ብቻ የሚታወስ ነው ወይስ አሸናፊ የሚሆን ነው የሚለውን የሚወስን በጣም ትልቅ የዝውውር ገበያ ነው። ይሄ ቅርብ ጊዜም ከባለቤቱ ልጅ ራሱን ባለቤት እንበለው ጆሽ ክሮይንኬ ራሱ እንደተናገረው በዚህኛው ክረምት ራሱ ሚካኤል አርቴታ እንደተናገረው አክቲቭ እና አግሬሲቭ እንሆናለን ብለዋል። ስለዚህ ዝውውሮች መፈጸማቸው አይቀርም። ግን ምን ታስባላችሁ እናንተ? ገና አሁን የዝውውር ገበያው ከተከፈተ አንድ ቀን ሆኖት አርሰናል ተጫዋች አላመጣም የሚለው ጉዳይ ትልቅ ኮንሰርን ነው ብላችሁ ታስባላችሁ ወይስ ምን ታስባላችሁ? ይህንን ኮሜንት ልታደርጉ ትችላላችሁ። በጣም አመሰግናለሁ። ጥሩ ቀን